አሰላሙ አሌይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። የሽበት ማጥፊያ ይዤላችሁ መጥቻለሁ። ጸጉር የሚያለሰልስ በተለይ ለሚሰባበር ጸጉር፣ ለሚነቃቀል ጸጉር፣ ጸጉራችሁ ዳሜጅ ለሆነ ጸጉራችሁ ያለ ማቋረጥ ያሳድግላችኋል፣ ጸጉራችሁ ያጠቁርላችኋል በቀላል አሰራር በቤታችሁ ውስጥ ሽበት እንዴት አርጋችሁ እንደምታጠፉ ነው ማሳያችሁ። ቪዲዮን እስከ መጨረሻ ተከታተሉት። ቪዲዮውን ላይክ አድርጉት፣ ለብዙ ሰው እንዲደርስ ሼር ሼር አድርጉት። በኢሞ በዋትሳፕ በቴሌግራም በሁሉም ሼር አድርጉላቸው፣ ይጠቀሙበት። ይህንን ውህድ በተከታታይ ከተጠቀማችሁት በእርግጠኝነት ነው ምነግራችሁ፣ በወር ውስጥ ለውጥ ታገኙበታላችሁ ጸጉራችሁ ጸጉራችሁ ያጠቁርላችኋል። ጸጉራችሁ ያለሰልስላችኋል። ጸጉር ያሳድጋል። ጸጉር ያረዝባል። ጸጉራችሁ ያለ ማቋረጥ ያሳድግላችኋል። በተለይ ለከርዳዳ ጸጉር ጸጉር ያለሰልሳል። እንዴት አርጋችሁ እንደምትጠቀሙት ታሳያችኋለሁ። አሰራሩን፣ አጠቃቀሙን ስለማሳያችሁ ቪዲዮን እስከ መጨረሻ ተከታተሉት። ይሄንን የምታዩት ዘይት የሚገርም ዘይት ነው። እኔ ሁልጊዜ የምጠቀመው ዘይት ነው ልክ እንደዚህ ሰርቼ አስቀምጬ ሁልጊዜ እጠቀማለሁ አሰራሩንም እነግራቸዋለሁ ቀጥታ ወደ አሰራሩ እንገባለን እዚህ ጋር በዋነኝነት የምጠቀመው ጥቁር አዝሙድ ነው ጥቁር አዝሙድ ና ወረቀል ጋር የደረቀ ከዚህ በፊት ነግሬያቸዋለሁ ወረቀል ጋር ለምን ለምን እንደሚጠቅም በተለይ ለሽበት ፀጉር ለማሳደግ ፀጉር ለማጥቆር ነግሬያቸዋለሁ። ብዙዎቻችሁ በውስጥ መስመር መጥታችሁ በማስረጃ ነው ያሳየኋችሁ። ጥቁር አዝሙድና ወረቀልጋሩን ፈጭቼ አስቀምጬዋለሁ። እዚህ ጋር ሁለት ማንኪያ ቡና ተጠቅሚ ያለው። እኔ የተጠቀምኩት ኑስካፌ ነው። የኢትዮጵያ ቡና ይሆናል። በደንብ አድርጋችሁ ፈጭታችሁ ጥቅቅ አርጋችሁ ፈጭታችሁ መጠቀም ትችላላችሁ። የእኛ ሀገር የኢትዮጵያ ቡና። በቀጣይ ቀረፋ ነው የተጠቀምኩት። የሻይ ቅመም ቀረፋ፣ አንድ ማንኪያ ቀረፋ፣ ግማሽ ሎሚ እጠቀማለሁ። ሎሚውን ለምን ይጠቅማል ብትሉ ለፎሮፎር ቆዳችሁ ጽድት ያደርግላችኋል። ፎሮፎር በተለይ ፎሮፎር ላስቸገራችሁ እና ውህዱን እንዲይዝ ጸጉራችሁን ሽበቱ እንዲያጠፋ ያደርግላችኋል። እንዲይዝ ያደርጋል። ሎሚውን እና ግዴታ ነው ሎሚ የሌላችሁ አልቼቶ መጠቀም ትችላላችሁ፣ የአፕል አልቼቶ። እዚህ ጋር የአንድ እንቁላል አስኳሉ ነው የምጠቀመው፣ ቢጫ ፓርቱ ነው የምጠቀመው። ሁለት እንቁላል፣ ሶስት እንቁላል እስከ ሶስት መጠቀም ትችላላችሁ። ይሄንን የምታዩት ዘይት እኔ ሰርቼዋለሁ፣ ባለፈ ገብታችሁ ማየት ትችላላችሁ። ከታች ቪዲዮዎች ስር ከታች ታገኙታላችሁ። የሚገርም ዘይት ነው። ልክ እኔ እስካሁን ድረስ እየተጠቀምኩበት ነው። ፀጉሬን በሚገርም ሁኔታ ቀይሮልኛል። እናንተም ገብታችሁ አይታችሁ ሰርታችሁ መጠቀም ትችላላችሁ። በወይራ ዘይት የሰራሁት ነው እና እንደዚህ አይነት የተዘጋጀ ዘይት ከሌላችሁ በወይራ ዘይት መስራት ትችላላችሁ እና የኮኮናት ዘይት ካላችሁ በኮኮናት ዘይት እና በወይራ ዘይት መስራት ትችላላችሁ። ኑስካፌውን ከወፈረባችሁ ትንሽ የሞቀ ውሃ አድርጋችሁ መጀመሪያ ላይ በጥብጣችሁ ልክ እኔ እንደሰራሁት መስራት ትችላላችሁ። በዚህ ዘይት ነው የሰራሁት። እኔ ይህንን ዘይት ጨምሬበታለው አለው። እንደነገርኳችሁ በወይራ ዘይት፣ በኮኮና ዘይት መስራት ትችላላችሁ። ከዛ በዚህ መልኩ በደንብ አርጌ አዋህደዋለሁ። በደንብ አርገን ቡናውን ስለማይቀልጥ ነስካፌ ስለሆነ የተጠቀምኩት ቡናውን እስከሚሟሟልኝ ድረስ በደንብ አርጌ አማስለዋለሁ። እንደነገርኳችሁ እናንተ ሁለት ማንኪያ ውሃ ወይም ሶስት ማንኪያ ጨምራችሁ የፈላው ውሃ ጨምራችሁን እስካፌውን ማቅለጥ ትችላላችሁ። ጥቁር አዝሙድ፣ ቡና እና ቀረፋ፣ ሎሚ፣ እንቁላል የተጠቀምኩት በደንብ አድርጋችሁ በደንብ አድርጋችሁ አዋህዱት። ይሄንን ዜት እንዳያመልጣችሁ ገብታችሁ አይታች ሰርታች ተጠቀሙት። እኔ ሁልጊዜን ልክ እንደዚህ ሰላጣለው አስቀምጬ ከስር ስለሚያዘግጥ እንደዚሁ ትንንሽ እየቀነስኩ ጸጉሬን እቀባዋለሁ። ምንም አይነት ሽታ የለውም። ሁልጊዜ የምጠቀመው ዘይት ነው። የምሬ ነው። ሙላችሁ ጸጉሬን በሚገርም ሁኔታ በሁለት ወር ውስጥ ምን ሚያክል እንዳደገልኝ ልነግራቸው አልችልም። እና ተጠቀሙት ላችኋለሁ። ውህዳችንን በዚህ መልኩ በደንብ አዋህዱት። በደንብ የኔን ዜት ማዘዝ የምትፈልጉ እኔ ዜት እሸጣለሁ። የኔን ዜት ማዘዝ የምትፈልጉ በቴሌግራም ቻናሌ መታችሁ በውስጥ መስመር እኔን ማናገር ትችላላችሁ። ኢትዮጵያ ውስጥ ብቻ ላላችሁ፣ ለኢትዮጵያ ውስጥ ብቻ ነው ያለው ለጊዜው። ሂና፣ ቀሲል፣ ሞሪንጋ እሸጣለሁ ከዜይት ጋራ በውስጥ መስመር መታችሁ ማናገር ትችላላችሁ። እዘዙ፣ ተጠቀሙ። ጸጉር ያጠቅሯል በተለይ ለሽበት የኔን ዜት የተጠቀማችሁ መቼም ብዙ እናቶች እያመሰግኑ ነው። ብዙ የኔን ዜት የተጠቀሙ ጸጉሬን ጠቁሮልኛል። ጸጉር ያለሰልሳል የሚገርም ዜት ነው እና ማዘዝ ትችላላችሁ በደንብ አድርጋችሁ አዋህዱት። አጠቃቀሙን እነግራችኋለሁ። ብዙዎቻችሁ የኔን ዘይትና የኔን ውህድ እየተጠቀማችሁ ብዙዎቻችሁ እያመሰገናችሁ ነው። ብዙ ኮሜንት ላይ ገብታችሁ ማየት ትችላላችሁ። ብዙ የኔን ውህዶች እንደ አዲስ ጀምረው እየተጠቀሙ ነው። እናንተም ተጠቀሙ። የኔን ዘይቶች፣ የኔን ውህዶች እየተጠቀማችሁ ፀጉራችሁን መቀየር ትችላላችሁ። ፀጉር ያሳድጋሉ፣ ፀጉር ያረዝማሉ። ተጠቀሙ። የኔን ውህዶች በሚገርም ሁኔታ የሚገራርሙ ቪዲዮ እየሰራሁላችሁ ነው። በሽበት ለተቸገራችሁ በዚህ መልኩ ሰርታችሁ ሽበታችሁ ማጥፋት ትችላላችሁ። ውህዱን ልክ እንደዚህ በደንብ አርጋችሁ ካዋሃዳችሁት በኋላ ማሳደርም ትችላላችሁ። አሳድራችሁ ወይም ወዲያውም መቀባት ትችላላችሁ። በደንብ አርጋችሁ ልክ እንደዚህ በእጃችሁ እያነሳችሁ ከግንባራችሁ ጀምራችሁ ማሳጅ አድርጉት። በደንብ አርጋችሁ በደንብ ማሳጅ አድርጋችሁ ከስር ጀምራችሁ ጫፍ ድረስ ሽበት ያለበት ቦታ ስር ስር፣ ይሄ ግንባራችሁ ስር ያለውን ሽበት አዳዲስ የሚበቅሉ ሽበቶች ያጠፋላችኋል። በሚገርም ሁኔታ ይህንን ውህድ በወር ውስጥ በተከታታይ በሳምንት አንድ ጊዜ ነው የምትጠቀሙት። በወር ውስጥ ለውጥ ታገኙበታላችሁ። በአንድ ጊዜ አይደለም ለውጥ የሚመጣው በተከታታይ እየተጠቀማችሁ ሽበታችሁን ማጥፋት ትችላላችሁ። ለወንድም ለማንም ይሆናል። ሁላችሁም ተጠቀሙ፣ ጸጉራችሁ ያጠቁርላችኋል። ሽበት የሌላባችሁ ራሱ ተጠቅማችሁ ጸጉራችሁን ማጥቆር ትችላላችሁ። ጸጉር ያሳድጋል። ይህንንም ዘይት ገብታችሁ ማየት ትችላላችሁ። የሚገርም ዘይት ነው። ባለፈው የሰራውት ዘይት ነው። እዩት። ልክ እንደዚህ ሳላጠለው እንደዚህ አስቀምጬ በየቀኑ እየተጠቀምኩት ነው። ጸጉሬ ሳበጥር ጸጉሬ ስሰራ ልታጠብ ስል እንደዚህ ውህድ ያልሰራሁ ቀን ይሄንን ዜት ተቀብቼ ጸጉሬን እታጠበዋለሁ ማለት ነው እና እናንተም እንደዛ አድርጋችሁ ጸጉራችሁን መንከባከብ ትችላላችሁ። ጸጉራችሁ ካልተንከባከባችሁት መቼም አያድግም። በተለይ የእኛ የሀበሻ ጸጉር ካልተንከባከባችሁት፣ እንደዚህ ዜት ካልተቀባችሁ፣ ውህድ ሰርታችሁ በምትታጠቡ ሰዓት ካልተቀባችሁት ይሰባበራል፣ ይነቃቀልባችኋል፣ ይቆራረጣል። ስለዚህ እንደዚህ አርጋችሁ ሰርታችሁ ተጠቀሙ። ተቀብታችሁ ሁለት ሰዓት አቆይታችሁ በላስቲክ ሽፍን አድርጋችሁ በሻምፖችሁ ታጠቡት። ከታጠባችሁ በኋላ ይሄንን የሰራሁትን ቅባት ሰርታችሁ እርጥብ እያለ በትንንሹ እያረጋችሁ ልክ እንደ ቅባት እያረጋችሁ መጠቀም ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩልኝ። አመሰግናለሁ። ላይክ አድርጉት። ቪዲዮውን ስትወጡ ላይክ አድርጉት።